በዘንድሮ በጀት ዓመት በኦሮሚያ ክልል ከ27 ሺህ በላይ አዲስና ነባር ፕሮጀክቶች ተጠናቀዋል። የኦሮሚያ ክልል ምክትል ርዕሰ መስተዳደር አወሎ አብዲ ለመገናኛ ብዙሃን በሰጡት መግለጫ ላይ እንዳሉት ከሆነም ለፕሮጀክቶቹ ከ210 ቢሊዮን ብር በላይ መውጪ መደረጉን አንስተዋል። የመንግስት የህብረተሰብ ተሳትፎ እና የአጋር አካላት ትብብር ለፕሮጀክቶቹ መጠናቀቅ አስተዋጽኦ አድርጓል። በዚህም ከ45 ሚሊዮን በላይ ዜጎች ተጠቃሚ እንደሚሆኑ አስረድተዋል። 4 ሺ 91 ቅድም ያነሳውት 922 ፕሮጀክቶች ውስጥ 27208 ወይም 78 78%ቱ በዚህ ሰዓት ተጠናቆ ለአገልግሎት ክፍት የሚሆኑበት ደረጃ ደርሷል። እነዚህ ፕሮጀክቶች በብዛትም በጥራትም በተደራሽነትም ከሌሎች ጊዜ በተሻለ ሁኔታ ለመፈጸም ተችሏል። በብሪም ስታመን ወደ 212 ቢሊዮን አካባቢ ይሆናል። ፕሮጀክቶቹ በሁለት ዙር የሚመረቁ ሲሆን ከዚህ ሳምንት ጀምሮ እስከ ሰኔ 30 የመጀመሪያው ዙር እንዲሁም እስከ ሐምሌ አጋማሽ ድረስ ደግሞ ሁለተኛው ዙር ምረቃ ተከናውኖ አገልግሎት የሚጀምሩ ይሆናል። እነዚህ ፕሮጀክቶች በቀጣዩ በሁለት ምዕራፍ እንዲመረቁ ነው ለምረቃ ይደርሳሉ። አንደኛው የምረቃ ምዕራፍ ከዚህ ሳምንት ቅዳሜ ጀምሮ ይመረቃሉ፣ የምረቃ ስነ ስርዓቱ ይጀምራል። እስከዚህ ወር ሰላሳ ድረስ የምረቃ ፕሮግራም ይኖረናል ማለት ነው። አንደኛ ምዕራፍ፣ ሁለተኛ ምዕራፍ ከአምሌ አጋማሽ ጀምሮ እስከ ናሴ አጋማሽ ድረስ የምረቃ ጊዜ ይሆናል ማለት ነው። ከዚህ ውጭ ያለው ጊዜ የግንባታ ጊዜ ነው። የልማት ስራ ጊዜ ነው። የተጠናቀቁ ፕሮጀክቶች በትክክል አገልግሎት መስጠታቸውን የምናረጋግጥበት ጊዜ ነው። በክልሉ በበጀት አመቱ ከተጠናቀቁ ፕሮጀክቶች መካከል 73 በመቶ ያህሉ ወይም 24286 ፕሮጀክቶች በገንዘብ ሲሰላ 100 ቢሊዮን ብር ገደማ በህብረተሰቡ ትብብር እየተከናወነ ነው። በመሆኑም ህዝቡ ላደረገው ከፍተኛ አስተዋጽኦ የክልሉ መንግስት አመስግኗል። ምንም ያህል በርካታ ውስጣዊና ውጫዊ ችግሮች ቢኖሩም ያንን ተቋቁመን ያንን አሸንፈን እነዚህን ነገሮች ዋጋ ከፍለን ማ ማንኛውም ዋጋ ከፍለን ያሳካንበት ሁኔታ አለ። ይሄ ወደፊትም ተጠናክሮ ይቀጥላል። በዚህ ስኬት ውስጥ ትልቁ ድርሻ አሁንም የህዝባችን ድርሻ፣ ህዝባችን በተለያየ መልኩ ያደረገው ተሳትፎ የህዝብ ተሳትፎ ትልቅ ድርሻ አለው። አሁንም ደግሜ በዚህ አጋጣሚ ህዝባችንን ላደረጉት ትልቅ አስተዋጽኦ ለተገኘ ውጤት በሁሉም መስክ ማለት ነው፣ በሰላሙም፣ በልማቱም፣ በፕሮጀክት አፈጻጸሙም በሁሉም ዘርፍ ህዝባችን ያደረጉ አስተዋጽኦ ትልቅ ስለሆነ በዚህ አጋጣሚ በራሴና በኦሮሚያ ብሔራዊ ክልላዊ መንግስት ስም ምስጋናዬን አቀርባለሁ። መልካም የምረቃ ጊዜ ለሁላችንም እንዲሆን ይመኛለሁ። አመሰግናል በክልሉ ብልጽግና ለማረጋገጥ በተሰሩ ስራዎችም የህዝቡ አቅም ከፍተኛ ስለመሆኑ ማሳያ ተደርጎ ወስዷል። መረጃውን ያደረሰን ባልደረባችን ምራውል ከድር ነው።